በቅርቡ በሚስጥራዊ የድሮን ዘመቻ የሩሲያን በደርዘን የሚቆጠሩት ተዋጊ አውሮፕላኖች አወደምኩ ያለችው ዩክሬን ከዚያን ዕለት ጀምሮ በፑቲን የበቀል ጥቃት እየነደደች ነው። ዘለንስኪ ራሳቸው በአድኑን ጩኸታቸው በየዕለቱ አገራቸው አይታ በማታውቀው መጠነ ሰፊ በመቶች በሚቆጠሩ የድሮንና ሚሳኤል ጥቃቶች እየተደበደበች ነው ብለዋል። ኪየቭን ጨምሮ የዩክሬን ከተሞች እየወረደባቸው ያለው እሳት ዘለንስኪ በሩሲያ ላይ የፈጸሙትና ሲክሯሩበት የነበረው የድሮን ጥቃት በቀረብኝ ያስባላቸው ይመስላል። ፕሬዝዳንቱ የድሮን ዘመቻቸው ሩሲያን ወደ ተኩስ አቁም ስምምነት ያመጣል የሚል ተስፋ ነበራቸው። ፑቲን እንኳንስ የተኩስ አቁም ሊያስብ በየእለቱ የሚያወርድብን ብሷል ብሏል። ፑቲን የፈጸምከው እንዲሁ የሚታለፍ አይደለም ብሏል። በአሜሪካ ሎስ አንጀለስ ከተማ የተቀሰቀሰው ተቃውሞ በሌሎች ከተሞችም የተስፋፋ ነው። በካሊፎርኒያ ሎስ አንጀለስ ፕሬዝዳንት ዶናልድ ትራምፕ የከፈቱትን ስደተኞችን እያሰሩ ከሀገር የማባረር ዘመቻ በመቃወም የተቀሰቀሰው አመፅ ለቀናት ቀጥሏል። ለዚህም የተቃውሞ ሰልፍ አጋርነታቸውን ለማሳየት ሌሎች በቦስተን፣ ሂውስተን እና ፊላደልፊያ ለሰልፍ ወጥተዋል። የትራምፕ አስተዳደር በሺዎች ከሚቆጠሩት ብሔራዊ ዘብ ከሚባሉት ወታደሮች በተጨማሪ ሰባት መቶ ዩኤስ መሪን የተባሉትን የአሜሪካ ኮማንዶዎችን ወደ ከተማዋ ልከዋል ይህን ሁሉ ያደረጉት ከካሊፎርኒያ ግዛት ጋር ሳይማከሩ ያለ ስምምነት በመሆኑ ከግዛቲቱ አስተዳዳሪ ጋር ግጭት ውስጥ ገብተዋል። ትራምፕ ወታደሮቹን የላኩት ሕግና ስርዓትን ለማስከበርና ስደተኞችን በማሰስ ለሚይዘው የስደተኛና ጉምሩክ ባለስልጣን ጥበቃ ለማድረግ ነው ሲሉ ተከላክለዋል። የካሊፎርኒያው ገዢ ኒውሰም ትራምፕ ወታደሮቹን ለፖለቲካ እየተጠቀሙ ነው ሲሉ ተችቷል። ያለ ግዛቲቱ ፍቃድ የአሜሪካ ብሔራዊ ጦር በፕሬዝዳንቱ ሲላክ ከ60 ዓመት በኋላ የመጀመሪያው ነው ተብሏል። የዩኤስ መሪን ከዚህ በፊት በአገሪቱ ውስጥ ተልኮ የተሰማራው በ2005 ካትሪና የተባለችው አውሎ ንፋስ ጉዳት ባደረሰችበትና የመስከረም አስራአንዱ የኒውዮርክ የሽብር ጥቃት ወቅት ነበር። ፕሬዝዳንት ትራምፕ በሚሊዮን በሚቆጠር ህገወጥ ስደተኛ ከመወረር የበለጠ ሀገራቸው የገጠማት ወረራ የለም በማለት ብሔራዊ ጦሩን ማሰማራታቸው ትክክል መሆኑን ይከራከራሉ። ይህን ባላደርግ ኖሮ ሎስ አንጀለስ በሰልፈኞቹ ነዳ ትፈርስ ነበር ብለዋል። በኦስትሪያ የ21 ዓመት ወጣት በአንድ ትምህርት ቤት ውስጥ በከፈተው የተኩስ እሩምታ ዘጠኝ ተማሪዎችን ገደለም። ግራዝ በተባለች ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት በተፈጸመው ጥቃት ሌሎች 28 ሰዎች ቆስለዋል። ተኩሱን በተማሪዎቹ ላይ ከፍቶ በርካቶችን የገደለው ወጣት በመጨረሻም በመጸዳጃ ቤት ውስጥ ራሱን አጥፍቶ ተገኝቷል። ግድያውን የፈጸመበት የጦር መሳሪያ የተመዘገበ ህጋዊ መሆኑ የተጠቆመው በግድያው የደነገጠችው ሀገሪቱ የሶስት ቀናት ብሔራዊ ሀዘን አውጃለች። በቅርቡ ከህንድ ጋር በአየር በድሮንና ሚሳይል የተደገፈ የቀናት ጦርነት ያደረገችው ፓኪስታን የመከላከያ በጀቷን በ20 በመቶ አሳደገች። ሀገሪቱ ዛሬ ይፋ ባደረገችው አመታዊ በጀቷ ላይ ለመከላከያ 9 ቢሊዮን ዶላር መድባለች። ይህ ቀድሞ ከነበረው የ20 በመቶ ጭማሪ አለው። ጠቅላላ በጀቷ ግን ከአምናው 7 በመቶ ቀንሷል። ጥቅል በጀቷ ቀንሶ ለመከላከያ በጀት ጭማሪ ማድረጓ የሀገሪቱን ኢኮኖሚ እንደሚጎዳ ተጠቅሷል። ባላንጣዋ ህንድ ደግሞ ለመከላከያ ብቻ የመደበችው በጀት ከፓኪስታን አጠቃላይ በጀት ይበልጣል። የፓኪስታን አጠቃላይ በጀቷ 62 ቢሊዮን ዶላር ሲሆን የህንድ የመከላከያ በጀት ብቻውን 79 ቢሊዮን ዶላር ይጠጋል። ዛሬ በተለያዩ የዓለም አቀፍ መገናኛ ብዙሃን የመጀመሪያ ገጽ ላይ የነበሩት አበይት ጉዳዮች እነዚህ ነበሩ። ሌሎች ተመሳሳይ መረጃዎች በየዕለቱ እንዲደርሳችሁ የዩቲዩብ ፌስቡክ፣ እና ስፖቲፋይ ገጾቻችንን ሰብስክራይብ ያድርጉ።